ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደና ናችሁ? እግዚአብሔር ተመሰገነው። ሰላማችሁ በዚህ ትይበት ደመላው ኦርቶዶክስ እምነት ተከታታዮች እንኳን ለመስቀል ባል በሰላም በጤና እንኳን አደረሳችሁ። አመት ባሉ የሰላም የፍቅር አንድነት ያደርግልን። በዚህ አጋጣሚ እኔ ዛሬ ራሴ ላስተዋውቃችሁ ነው የመጣሁኝ። ያው ከዚህ በፊት ተመጣጣቁኝ ብዙዎቻችሁ ከካሜራ ጀርባ ነበረ። የምታቆኝ ያው አስቴሪቶ ይባላል። ለማታቆኝም በዚህ አጋጣሚ አስቴሪቶ ይባላል ማለት ነው። ዛሬ ለቻናል ላይ አዲስ ሆናችሁ የመጣችሁ ገብታችሁ ሰብስክራይብ አድርጉ። እንዲሁ ቪዲዮ በሰራው ሰዓት ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን ተጫኗት። ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉ። ገብታችሁ አበረታቱኝ። በመጀመሪያ ማስተላለፍ የምፈልገው ነገር ቢኖር እግዚአብሔር አምላክ ሀገራችን ሕዝቦቻችን ከመጣማት ይሰውርልን። አሁንም ቢሆን ፈጣሪ ይጠብቅልን ማለት ነው። እንዲህ ልላችሁ የፈለግኩኝ ለምንድን ነው፣ 2014ን ግን በምን መልኩ ነው የምናሳልፈው? ሁላችንም የቅርታ ልቦና አለን ወይ? ሁላችንም እቅር ተባብለናል ወይ? እግዚአብሔር ደግሞ ፊቱን አሁንም ቢሆን ወደኛ እንዲያዞርልን ከፈለግ 2013ን የሆነብን ነገር አሁንም ቢሆን ያ ነገር 2014ን እንዳይደገምብን። ያ ሁሉ ነገር እንግዲህ የሆነብን ታቃላችሁ፣ በእኛ ኃጢያት ነው በሰው ልጅ ኃጢያት ነው። እኛ በሰራ ነው ኃጢያት ነው። ሀገራችንም ይህ ሁሉ ነገር ልትሆነ ለፈተና ልትወጥቅ ህዝቦቻችን እንደዚህ ሊሆኑ የቻሉት የኛ ኃጢያት ነው ማለት ነው። የእኛ ኃጢያት ሲበዛብን ፈጣሪን ፊቱን አዙሮብናል ማለት ነው። ስለዚህ ያ ነገር እንዳይደገም ሁላችንም ይቅርታ ልቦና አለን ወይ ይቅር ተባብለናል ወይ 2014ን ማለት ነው። በዚህ አጋጣሚ 2014 እቅር ያልተባባላችሁ ካላችሁ እቅር ተባባሉ ከልባችሁ ማለት ነው። በንጹህ ልቦናችን ሁላችንም እቅር እንባባል። ይቅርታ የሁሉ ነገር መፍትሄ ነው። እኛ እቅር ስንባባል ፈጣሪም ደግሞ የሰራነው ኃጢአት ይቅር ይለናል ማለት ነው። ግን እኛ እቅር ካልተባባል ፈጣሪም የሰራነው ኃጢአት ይቅር አይለንም ማለት ነው። እና በዚች ምድር ላይ ስንኖር ሁላችንም ቢሆን ይቅርታ ልቦና ሊኖረን ይችላል። እግዚአብሔር አምላክ አገራችን ሰላም አንድነት የፍቅር ያደርግልን ማለት ነው። አሁንም ቢሆን ከመጣ ማዓት ይታደገን ያ ነገር እንዳይሆን፣ አሁኑም ጸሎት ለሁሉ ነገር መፍትሄ ስለሆነ ከቅርታ ጋር እንግዲህ ጸሎት ብናደርግ ለሀገራችን ሙስሊምም ክርስታንም የሆናችሁ ሀገራችን በጸሎት አስቧት፣ ፈተና ውስጥ ነው ያለችው። ሁለት ሺ አስራ አራትን እንግዲህ የሰላም እንደሚሆን ተስፋ አድርጋለሁ። መልካም አመት ባል እየተመኘውኝ በዚህ